የእስላም መቃብር ነው እንዴ ያሉን ወይዘሮ ሰናይት እመእ አንተ እንዴ በአራት እጉራነች? ዱላው ለምንድን ነው ያዝከው? ጣለው ዱላው ነው። የእስላም መቃብር ነው እንዴ ያሉን ወይዘሮ ሰናይት የመስጂድ ድምፅ እኮ ነው ያዛን ድምፅ። ቆይ አንዴ፣ ቆይ አንዴ መተንፈስ በቃ ወደኛ ትመጣለች። እንጋፈጥ፣ ምን እንዳንሆን። ድንጋይ ፈልግ፣ ድንጋይ ፈልግ! ሚኪ ሚኪ! እንኳን እንደ ሰው ነው እየተላመደች አይደል ነው። ምን ማለት አይደለም። ምን ፈልጋለህ? ተረጋጋጭ። ምን ፈልጋለህ? ይሄ ከአያቴ የወረስኩት ውርስ ነው። አያቴ ሁሌ ማታ ማታ እዚህ ትመጣለች። አይዞህ አትፍራ። ምንም እዚህ የሚያስፈራ ምንም የሚያስረግጠው የመጣቸው ቀይ አፈሮች አላየህም? ያዙ፣ አረ ስት ስትመጣ እነሱ ሙሉ ለሙሉ ደም ናቸው። ብዙ መቃብር። የሰው ጅብናት ያሏት ልጅ እዚህ ነች። እየፈለኩ ነው። ነፋስ ነው የያዘው በቃ። ወይዘሮ ሰናይት ትልቅ ሰው አይደሉ እንዴ እንዴት እንደዚህ ያደርጋሉ ቤተሰብ እንደዚህ አድርገሽ ማትናገአሁኑስትናገራለስቤተሚስትናገራለ ልጅ ምን ላይ እንዳለ ታውቂያለሽ ካልደበራችሁ የመቃብር ስፍራ ነው እዛ ቁሙ ቁሙ ይረጋጉ ጥለውን አይዱ ቁሙ አንድ ጥያቄ ለጠይቆት ልጅቷ ያለችው መቃብር ቦታው ነው ወይስ እንደዚህ አይነት ስፍራ ላይ ነው ታዲያ መቃብር ቦታ የሚሉ ምንድን ነው ይህ መቃብር የለም የለም ምንድን ነው ወዴት ነው ዛሬ ከኛ ቁጥጥር ስር እኮ ወዴትም አያመልጡም ቀስ ይበሉ ጂን ኑሽ የሆነ ይዞታ አለው ኑ ትዝታው ና ና ና ና ውጣ ውጣ ምን ነገር ምን አይነት ቦታ ነው እራሱ፣ ከፍታ ዝቅታ፣ የቅድሙም ቦታ እኮ የሚመስል ቦታ ላይ እኮ የደረስ ነው። ምንድን ነው አጸን እዚህ ጋ ምንድን ነው ምንድን ነው የነካው? እጄ ኦኬ። ና ና፣ ተጠንቀቅ። ምንድን ነው የምታፈጣው? ዱላውን ለምንድን ነው ያዝከው? ምንድን ነው ጣለው? ዱላውን እረፍ። የእስላም መቃብር ነው እንዴ? ያሉን ወይዘሮ ሰናይት የመስጅድ ድምጽ እኮ ነው የያዛን ድምጽ አምስትና 50 ደቂቃዎች ማለት ነው። ማለት እንጃ እዚህ ስፍራ ከመጣ በኋላ በጣም ያዩትን ነገር በጣም ነው የደነገኩት። ግልጹን ስነግራችሁ እኔ ልቤ እየመታች ነው ማለት የሆነ ኮሽሚ ልቤ ነገር እንዳለ እያቃጨለብኝ የሆነ ነገር የሆነ ማለት ለገታ እንኳን ጫካ ውስጥ የሆነ ሰው ለማስጣል እንኳን ስንመጣ እንደዚህ እንደዚህ አይነት ፍርሃት ተሰምቶኛል። ቅም ያለፉትን አርባ አምስት ደቂቃዎች እና ሀምሳ ደቂቃዎች መንፈስ ቅዱስ አምላክ ል እንደ ሰው እንደ ጅብ በአራት ግሯ ስትሄድ ነበር እና ወደ ታች ሄዳለች። ወይዘሮ ሰናይት ፈርተው እዛ ጋ ቆመዋል። አውቃ እያስመሰለች ምንም ፈርታ አይደለም። እሱማ የለመደችው ነገር አለ እንጂ ነው። ቆይ አንዴ፣ ቆይ አንዴ፣ እያዞረኝ ነው አንዴ

የሆነ ነገር መጥቶ ከጀርባ ሲመታ፣ ደህና ነኝ ደህና ነኝ። ምንድን ነው? ምን ነበር የመጣው ያዝ

ምንድነው? ምንድነው እየተፈጠረ ያለው? ምንም ሊገባኝ አልቻል። ደና አንተ ተረጋ ተረጋጋ። ሰላም ደና ነው። ደና ካሜራማን አለ ምንም አሉንከም

በቃ ወደኛ ትመጣለች። እንጋፈጠው። ምን እንዳንሆን ድንጋይ ፈልግ፣ ድንጋይ ፈልግ። ይሄንዱላ ያዘው። ደግሞ በኋላ አንዱ መጥቶ ከኋላ እንዳይመታ ወይ ጣለ፣ ወይ ደብቀው። እኔ ድንጋይ አግኝቻለሁ። እንካ ወርውርባት እንካ ይህን ድንጋይ ወርውር እንካ ይህንንም እንካ መጣች መጣች ተደበቅ ተደበቅ አሁን እንኳን እንደ ሰው ነው፣ እንደሰውነው እየተላመደች ሰላም፣ እንዴት ነሽ? አትደበቂ፣ ወ አትደበቂ፣ አትደበቂ፣ ምንም አናረግሽም ሽሽ ሽሽ፣ አታስቢ ቀሽ እንዴ፣ እያወራች እኮ ነው። ይሁልሽ ይቅርታ፣ እህት እህት፣ ነይ ነይ ነው

አስወለቃት ምንድን ያሹ ኔ ቁጭ ቁጭ ቁጭ ውድ ተመልካቾቻችን እንግዲህ ከአሰቃቂ ክስተቶችና ከአሰቃቂ ደቂቃዎች በኋላ ይች የምትመለከቷት ሴት አሁን ተረጋግታለች እኛ እንደማንጎዳትም አውቃለች እንግዲህ እኛ ምንጎዳት መስሏል ነበር አሁን እንግዲህ ብዙ ነገሮች ልትነግረን ፈቃደኛ ሆናለች በስንት ጉድኮታ እሺ ከስምሽን ጀምር እስኪ ስምሽን አስታውቂ? ስሜ አለም ፀሐይ ይባላል ምንድነው ምንድን ነው የምታረጊው እዚህ ጫካ ውስጥ መኖሪያሽ እዚህ እንዳልሆነ እናውቃለን ምን ልሰሪ ነው ማለት እኔም አላቆም ምን ልሰራ እንደምመጣ ብቻ አለኝ የሆነ ሰዓት ሰዓት ላይ አለኝ እዚህ የምገኝበት ሰዓት እና እዚህ ካልተገኘው ደግሞ እኔ ያስጨንቀኛል። ምን እንደሚያስጨንቀኝም አላቅም። ውስጤ ምንም ሰላም አይሰማውም። እና እኔም ያ ነገር ሲፈጠር እኔም ራሴ አላቁም እንዴት ሊሆን እንደሚችል ወደ ራሴ ስመለስ ነው። ያንን ነገር ካረኩት በኋላ የሚጸጽተኝ ነው እንዳልኩ። ሁሌ ግን እዚህ ይመጣለሁ። ይህን ነገር እንደ ግዴታይም ነው ማየው። ስለ አስተዳደግሽ ብንነግሪን ግልጽ በታረግልን ነገሮች፣ ማነሽ ነሽ? ምንድን ነሽ? አለም ጻይ ነው ምናቀው፣ ስምሽ ነው። እሺ፣ ወደዚህ ቦታ ለምን እንደምመጪም አላውቅም ነው ያልሽ። እሺ፣ ቢያንስ ላስተዳደግሽ ማነሽ ነሽ? ምንድን ነሽ? ነገሮች በትነግሪን፣ ስላንቺ ቢያንስ ብናቅ እንዳልኩሽ ነው ፊትሽን ሸፍነ ነው ነው እንትን ምን ነው ጠለቅ ያለ ነገር አንተም ስለዚህ ጉዳይ ባታውቀው ይሻላል፣ ብታውቀውም መዘዙ አንተ ላይ ነው የሚመጣው። ስለዚህ እንዳልኩ ነው፣ ይሄ ከአያቴ የወረስኩት ውርስ ነው። አያቴ ሁሌ ማታ ማታ እዚህ ትመጣለች። ይህ የምታየው ቦታ ላይ ና ከእሷ የወረስኩት ነው። አሁን በህይወት የለች ሞታለች። ና እሷ ከሞተች በኋላ ግን ያ ነገር ሙሉ ለሙሉ እኔን ተቆጣጥሮኛል። እና እሷ የምታደርገውን ነገር እያንዳንዱ ነገር አረጋለሁ እዚህ እየመጣሁ ያ እሷ የምታደርገው ነገር ሙሉ ለሙሉ እኔን ታቆጣጥሩኛል እና ያስጨንቀኛል። ማታ ማታ ይረብሸኛል። እና ሁሌ እዚህ ያን ነገር ካረኩ በኋላ ነው ወደ ራሴ ስመለስ፣ እንደ ኖርማል ሰው ቀጥ ብዬ የሚሄደው። ምንድን ነው የምታረጊው? አያትሽ ማታ ማታ ትመጣለች። ምንድን ነው የምታረጉ? አይተዋል ቅድም እንዳየው ነው። ምንም የተለየ ነገር የለውም። ሰው ምንጎዳበት ሲቲዌሽን ላይ አይደለም። እዚህ ጫካ ውስጥ ደግሞ ማንም ይመጣ የለም። ማንንም እየረበሽን አደለም። ቴንሽንም እኮ እየሆንኩ ነው እኔ አላቅም። ይቅርታ፣ ያንቺ መሰሎች ሊኖሩ ይችላሉ። እዚህ የሆነ ድምጽ እየሰማው ነው። ገዛ ላይ መስጊድ እዚህ ጋር አለ፣ መቃብርም አለ ተብሏል። ምንድን ነው መንጉድ ነው ዋናው። እዚያ እንዴ ታዲያ ዋናው ቦታ እኮ ይሄ ነው። የመቃብር ቦታ እኮ ነው ያ ኃይላችንን የምናገኘው። እዚህ የመቃብር ቦታ ላይ ነው ሁሉ ነገራችንን፣ አቅማችንን የምንሰበስበው። እሺ ይሁልሽ። አያትሽ ምንድን ነው? አያቴ ማታ ማታ እየመጣች ጅብ ትጋለባለች። እና እሱን ነው ሁሌ የምታረገው። እኔ ደግሞ ያንን የማድረግ አሁን አቅሙ ስለሌለኝ ራሴን ወደ ጅብነት እያስመሰልኩኝ እኔ ራሴን በራሴ ጋለባለሁኝ ማለት ነው። እንደዚህ ነው ማድረገው ሁሌ እዚህ እየመጣውኝ። ሌላ የተለየ ነገር ምንም የለውም እና ሁሉም ያረገው ነው ይሄ ደግሞ በዘራችንም እንዳልኩ እየተላለፈ እየወረስ ነው ነው የመጣ ነው። ይሄንን ነገር ከአያቴ እንደዚህ ልጅ በልጅ እያለ እየተወረሰ እሚመጣ ነው። ልክ እንደ ባህልም ነው፣ በሌላው ሀገር ላይ እንደ አምልኮም ነው የሚወሰደው እና ይሄ ያለበት ደግሞ ትልቅ ባለጸጋ ተብሎ ነው የሚጠራው። እና እንደ ትልቅ ነገር ስለሆነ የሚቆጠረው እኔም ደግሞ ያንን ነገር ስለምፈልገውም እንደ አያቴም ባላደርገውም በቻልኩት አቅም እያደረግኩኝ ያንን ነገር ለመሞከር እሞክራለሁ። አይዞ አትፍራ፣ ምንም እዚህ የሚያስፈራ ነገር የለውም፣ ምንም ነገር ይህ ሁሉም የሚመጣበት ሰው እኮ ነው። ምንም የሚያስፈራ ነገር የለው። እኔንም እንደምታየኝ እዚህ ጉድ ብዬ እያዋራው ነው። ምንድን ነው ምንም የሚያስፈራ ነገር እኮ የለው። ሁሉም የሚመጣው ሁሉም እንደምታየው ሰው ይመጣል ይሄዳል። ደግሞ የመቃብር ስፍራ ነው። ሁላችንም እኮ ሟሽ ነን አደል? አንተ ሟሽ ነ እዚህ ነው የምትመጣው ነገር ስለዚህ መገናኘታችን አይቀርም። ከሞትክ በኋላ ደግሞ ምንም ያስፈራ ነገር ያለ አይመስለኝም። በጣም ሰላማዊ ቦታ ነው። እንደምታየው ደግሞ ሁሉ መምጣት ትችላለ። ከፈለክ ተም ከፈለክ እንደኔ መሆን ትችላለ፣ ለመቀላቀልም ትችላለ። ይሄን ነገር ከተመቸ ለምን እንደውም አትመጣም ነገር እንታስባለ። እንደዚህ አትኝ። ምንም ያስፈራ ነገር የለውም እኮ እንደ ነገርኩ ነው። ምንም ያስፈራ ነገር የለውም። እዚህ ጫካ ውስጥ ስልጣን ያለኝ እኔ ነኝ። ከፈለክ መውጣት፣ ካልፈለክ እዚሁ መቅረትም ትችላለህ። አንዳንድ ረግጠህ የመጣቸው ቀይ አፈሮች አላየህም? አላየም? ስትመጣ እነሱ ሙሉ ለሙሉ ደም ናቸው። ብዙ መቃብር አለ። እንደምታየው የሞቱ ሰዎች አሉ። እነሱ የኛ ጓደኞች ናቸው። ትተዋወቃቸዋለህ። ትፈልጋለህ? ከእኛ ጋር ለምን አትቀላቀል? እንደውም መልካም ሀሳብ ነው የሚሆነው። እያንዳንዱ ነገር እኔ ነው የምቆጣጠረው። እዚህ ጫካ ውስጥ ስልጣን ያለኝ እኔ ነው። ምን ፈልገህ ነው በእኔ መንገድ? እንትን ልበል። ልቀቃት! ተው! ምንም አልሆንም፣ ምንም አልሆንም። ናአን እያወጣት ጥዋት ምን ሆነ ነው እያወጣት ጥዋት እኮ ነው። ለምንድነው እንቅፋት ምትሆነ? ይሁል እረፍ፣ በቃ። ጣልቃ ትግባ ምንም አንሆንም። ዝምብላ ነው አውቃ ነው። ምንም ፓወር የላትም ዝምብላ ነው አስማት ምናምን ነገር ምትለው ጣልቃ እንዳትገባ አንዴ እናትን ያዝል። ነገር እናት ራሱ ሌላ ቦታ እንዳትሄዱ። እኔ እሳቸውንም አላም ናቸው፣ ወይዘሮ ሰናይትን ነው ያዝልኝ። እኔ እሳቸውንም አላም ናቸው ያዝልኝ ወይዘሮ ሰናይትን። እኔ እቺንቶ አዝናዛታለሁ፣ አናፍጣታለሁ። ይቅርታ፣ ይቅርታ። ምንድነው ይቅርታ፣ ጓደኛዬ ስሜታዬ ስለሆነ ነው። ይቅርታ። በገዛ መሬቴ ላይ መጣችሁ ምታስፈራሩ። ማን እንደሆንኩ ያወቃል መሰለኝ። ጓደኛም እያወቀኝ አይደል? ማይገርም ምንድነው